ቀለበት አደረግ፣ አርግዛልሃለች። አሁን ድል ላልጋሹ ልትጋቡ ነው። ደስ ይለኛል፣ ደስ ይለኛል። ግን ዳግመ ወደ ህይወት እንዳትመጣ ስትወልድም እኔ ነኝ አይደለ ሚስትህም ስታደርግ ዘይ ሁሉ ነገር የእኔ ጥፋት ነው አይደለ። ዘላለም እኔ ጥፋተኛ ነው የምታደርገኝ። በጣም አንተ ነው ተከተተኝ። አንቺ፣ አንተ፣ አንተ አይገባህም። ላገባ ነው፣ ልወልድ ነው ግን ፍላጎቴ አልነበረም። እሺ ፍላጎቴ ከአንቺ ጋር መሆን ነበረ። እያንዳንዱ የሆንኳቸው ነገሮች በሙሉ በአንቺ ምክንያት ነው። ገባሽ? ውሸት አምነክ ውሸት አምነክ ውሸት ማን ማናየልኝ፣ ተጋያለ የኔ ሰው አገኝ ብዬ ስላጣው መሆኔ ማን ማን ሰማልኝ፣ ቀርቦ ከሚስትህ ቀን ጠብቆ እንደነሳኝ። ፍሬ ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴት ሰንብታችኋል? እንግዲህ ዛሬ በሌላ ርዕስ በሌላ ጉዳይ መተናል። የመጣንበት ርዕስ ደግሞ ያው በባለፈው ቪዲዮ ላይ እንዳያችሁት ነው የዳኒ ትንሽ መወዛገባ አይነት ስሜት አለው። እኔ ያ ስሜት አልተመቸኝም። ማለቴ እንዳየሁት ከሆነ ወደ ጽጌ አይነት የሚሄድ አይነት ስሜት ነው ያየሁበት።

አሁን ደግሞ ዝም ብለህ እያንዳንዱን ነገር ስታየው የሁሉም ጉዳት እኛን ይነካናል። የጽጌም የኤፍሱንም ጉዳት እኛን ይነካናል። እሱ ነው የምልሽ። ነው አንድ ሰው ሳይድ ይዘህ አታውራ። ሳይድ ያስኩኛር ለምን ሳይድ ነው? ያው ዳኒ ወደ ጽጌ የተመለሰ ነው፣ ወደ ጽጌ እንትኑ፣ ወደ ጽጌ እያዘነበለ ነው። እኛ ይመለከታል ማለት ነው። ዳኒ ወደ ጽጌ መመለሱ፣ ዳኒ ወደ ኤፍሱ መመለሱ አይደለም ፖይንቱ። እኔ የሚያሳስበኝ ነገር ዳኒ አሪፍ አይምሮን ኖሮት ወደ ራሱ ተመልሶ እንደ ድሮ ላይፉን ይቀጥላል ወይ ነው እንጂ ዳኒ። እኔ እኔ አይደለም ግን በነዛ ነገሮች መሀል ሰው መጎዳት የለበትም ነው። በፊትም ተወደው ነበረ። ዞሮ ዞሮ እሱን ጠብቀ ይሄ ሁሉ ጊዜ ጠብቀው ወዳውን ትክክል። እኔ እኮ እኔ አይደለሁ እንዴ በመጀመሪያ ሰዓት እኮ ያገናኛቸው እኔ። የምትሰማኝ ስሜ? ምን ሆነህ ታውቂያለሽ? ዳኒ መሀል ላይ ሆኖ ከሁለቱም ጋር ሁለት ቦታ ላይ እንትን እያለ ነው። እዚህ ጋር ይኸውልሽ፣ በአንድ በኩል ጽጌ በጣም እየተጎዳች ነው ማለት ነው። እግዚአብሔርን ዳኒን ለመወንጀል በቃ እንትን ነው የምትፍሩት አይደል? ይኸውልሽ ዳኒ፣ ይኸውልሽ በእሱ ጎን ሆኜ ስሟገትለት ነበር አይደል? እዚህ ጋር ግን በዚህ ጋር ጽጌ እየተጎዳለች ጽጌም እኮ ጓደኛችን ናት። ኦፍ ኮርስ እኔ አንተ አሁን የኤፍሱን ጉዳይ በጣም ሲሪየስ እንትን እያረከው ነው ኖርማል እያረከው ነው። በመጀመሪያ ደረጃ አንድ ነገር ዛሬ ከአንተ ከዚህ ጋር ማወቅ ያለባችሁ ከአንተ ጋር መጥቼ እዚህ ጋር የማወራው ነገር አንድ ምን ደብሮኛል መሰለህ፣ እኔ በራሴ ማለት ነው ሶስት አራት ስልክ ተደውለውብኛል እኔ አይ ቲንክ ፋሚሊዎቿ አይመስሉኛል በጣም ከባድ ከባድ ማስጠንቀቂያ የተሰጠ ያለው ለዳኒ ለማን ለዳኒ ከማ ከፋሚሊዎቹ ቤተሰቦች ከኤፉ ቤተሰቦች ወይኔ እኔ እራሴ ኤፉ አልኳት ከኤፉ ቤተሰቦች ማስጠንቀቂያ እየተሰጠ ነው ለማን ለዳኒ ምክንያቱም አሁን ትልቁ ችግሩ ነገር ሰው ያልተረዳው ነገር ልጅቷ ከነ ክብሯ ነው ያገኛት እሱን እኮ ነው ያልኩት። ያለው እኮ አልኩ እኮ፣ ይሄ ከነ ክብሯ እነሱ ሽምግልና እያሰቡ ነው። ሌላ ሌላ ነገር እየታሰበ ነው። ግን መጀመሪያ በቪዲዮ ራሱ እንደዚህ ምንትን መደረጉ ምናምን ራሱ በጣም እነሱን አስቆጥቷል ምናምን። ገባህ አይደል? አዎ። እሺ ወንድማችን፣ እንዴት ነው? በአንተ ጉዳይ ነው እያወራን የነበረው

ለምን ጠርቷታል? አዎ ጠርቻታለሁ። ግን ለምን እንደዚያ አልክ? ግን ለምን ቻለው? ታውቃለህ? ለምንድን ነው ነገሩ መበጥበጥ የፈለግከው? ማን ነው? ለምን ማበጣውጥ? ለምን እንደ እኔ ልበጠብጥ? አይደለም እንዴ ልትበጠብጥ ነው እንጂ አሁን ላይ በዚህ ሁኔታ ላይ በዚህ በታመመችበት ሰዓት ላይ ፅጌ እንደዛ አይነት ኢንፎርሜሽን ሰምታ ኦልሬዲ የኔው የጠሯት ምክንያት ደውላልኝ ነው ቪዲዮን አይተዋለች ትናንትና የተፈጠረውን ነገር ነው ለቪዲዮ አይቷለች። እሺ እኔና ፅጌ በምን አይነት እይታ ነው ምንጭ? አሁን አሁን አሁን ቀለል ያለው ነው እሱ፣ ኮሮ ነው ምን የፈለኩት፣ ከፅጌ በፊት ሌላ የሚያስጨንቅ ነገር አለ። ዳኒ ደሞ ሌላ? እንዴ፣ እኔ እኮ እሱ ነው እያልኩት ያለው እያዚ እርሚ። ቆይ አንዴ፣ ዳኒ በጣም ተረጋጋ። ለምን መሰለህ? አሁን እየመጡብህ ያሉ ነገሮች አሮን ነው ፈተና ሊሆኑ ይችላሉ። ገባህ አይደል? እኔ በጣም ግራ ገብቶኛል። እኔ አንደርስታንድ ስለማድረግ ነው የሆነ፣ አንዳንዴ የሆነ ሳታውቀው የሆነ ነገር ውስጥ ገባ አሁን እዚህ ጋር ግን የማይነካ ነገር የነካን ይመስለኛል። የሆነ ነገር ነው በጣም ፋሚሊዎቿ፣ በጣም ተካብዷል ነገሩ። አንዳንዱ ነገር ነው እንትን የተባለው ስለዚህ ወደ ሶሉሽኑ ነው እንጂ ከመከራከሪ ይልቅ ምን እናድር ነው። በዚህ በኩል ደግሞ ጽጌም፣ ያው ታውቃለህ የተፈጠረውን ነገር በጽጌም በኩል እያንዳንዱም ነገር ያለውን ችግር ታውቃለህ ስለዚህ እንዲህ እንዲህ አይነት ነገሮች እንዳይፈጠሩ ምንድን ነው መውሰድ ያለብን ነገር? ምን ተረጋግተህ ነው ቤተሰቦች ሽማግሌ ትልካለህ። ልጃችን ግዴታ ትወስዳታለህ። ኦፍ ኮርስ ያው ተነጋግተህ አለ ነው። እኔ ደግሞ ትናንትና የተፈጠረው ነገር ምንድን ነው እኔ ለዚህ ነገር ዝግጁ አይደለሁም። ዝግጁ ባልሆንኩበት ሰዓት ነው የተፈጠረው ነው ያልኩት፣ እንጂ እኔ ልጅ ስለመካድ ምናምን አልመጣሁም። ኤርሚ ግን ያደረከው እኔ ልጁ እንደካድኩኝ ምናምን ነገር ነው። ክድሀል አላልኩም ዳኒ። እኔ ክድሀል ሳይሆን ምን አየሁብህ መሰለህ? እሺ ሁለት አይነት ነገር ነው የሆነ የሆነ ነገር ወደ ጽጌ ያዘነበለም ነገር አለው እኔ አሁን ከሁለት አንዱ መስመር እንድትይዝ ነው ገባህ እንጂ እኔ ምን አገባኝ ጽጌ ምህረት ወይ ምህረት ምርጫው አንተ ነው ከኔ ጋር ለሚኖሩት አይደል ችግር የለም ማቆናመጥናት ነው ትናንትና ነገሮችን ራሱ ሳይድ ስትይዝ የሆነ ነገር እንዳለ ጠርጥሬያለሁ። ገባሃል አንዴ አንተ ታው ሳይድ ይዘው ደስ ተገልብጣል። ገባ አንቺ ችግር ይሎ ወደ ማንም ተገልብጥ ነገር ግን አልገባኝ። ማሁን አንተ የተገለበጥክበት ነገር ምንድን ነው ነው ይልሽ። አኔ አሁን ሁሉ አሁን ለምሳለ የአንዳንዱ ነገር ስናረክ ከነገ ጠዋት ምን ይመጣብናል የሚለውን ነገር ማሰብ አለብህ። አይደል አይደል። አልገባሽ አሁን አንይ ስተት ሰርቷል። ምንም ጥያቄ የለው። እሺ ስተቱ ምንድነው? አለማስተዋል፣ አለመረጋጋት፣ ለሆነ ነገሮች ፈጥኖ ልጅቷን የሆነ ነገር ውስጥ ከቷት፣ አልገባ አይደል? በቃ ኦሬዲ ተስፋ ሰጥቷታል፣ ምናምን ምናምን። ይሄን ተስፋ በሷ ስሜት ማጣት እንደ ሴት እኔ የሚከባር ነው በጣም እኔም አሁን በቃ ቆይ፣ ግን የሷ ሀሳብ ደግሞ እዚህ ጋር ክህደት፣ አልፈልግሽም አጠገብ ያትድረሽ አላቅሽም አይደለም ያለው ታይም፣ የሆነ ታይም ፈልጋለሁ ነው። ይሄ ነገር ደግሞ ከጽጌ ጋር እንዳይገጭ፣ ጽጌም ቀለበት ልታደርግ ስትል ታይም ፈልጋለሁ ብለው፣ አረ ሊያን ሁሉ ነገር እሱ ነገር እንዳይጋጭ መስመር እናስይዘው። አሁን ቆይ እኔ እኔ ቆይ አልገባኝም። ፅጌ እኔ የጠራት ከነጓድ እየገባኝ አይደለም። እኔ አሁን ይሄን ነገር ነው የማልፈልገው። ኤርሚ አንዳንዴ አስተውል። በቃ እቺ ጓደኛዋን ጠርቻት አንጂ በምን አውቃታለሁ ነኝ እኔ አላቅም። በቃ አትጥራ አትጥራ። መበጣበጥ ከሆነ የምትፈልገው አላቅም

ፅጌ አሁን እዚህ ጋር ማውራት ያለብን ስለ እየተጎዳ ያለ ሰው ነው። አንቺም ጉዳት ላይ ነሽ፣ ልጅቷን ጉዳት ላይ ነው። ስለዚህ ስለዚህ ልጅቷን ለምን አላረሳላችሁ? እኔ እሱን ነው የፈለጋችሁት አደለም? እዚህ ሁሉ ጠቅመሽ አንተ ነህ ስትጀምር። ከህይወቴ ለምን አትወጣም? ማስረገዝ ሆነ መውደድ ሆነ ማግባት ሆነ ትችላለህ፣ የፈለግከው ነገር ትችላለህ። ቤቲ እኔ ግራ ነው የሚገባኝ። ለምዶ ነገ ከነገ ወዲያ ደግሞ ተመልሰህ ትመጣለህ። በህይወቴ ድጋሜ አይደለም በቃ

እንዴት እንደዚህ ነገር የማይፈጠር የማንም ህይወት እንዲበላሽ በላሽ አልፈልግም። ምንም ረዳሽ እንደዚህ አስቤያችሁ ወይ? በዚህ ልክ እንደዚህ የፈጠነ ነገር ይፈጠራል። ኦኬ። ስለዚህ የባሌን ሚስት እኔ ማረስ አለብኝ። ለዛ ነው የጠራችሁኝ ነው? ምን መፍትሄው? ይቅርታ እያልክ ሌላ የማይሆን ተስፋ ይሰጠኝ ከዛ በኋላ አንተ እዚህ ጋር ስራን ትሰራለህ። ሰው አንተ በጣም ባለጌ ሰው ነው፣ በጣም ባለጌ ሰው ማወቅ አለብህ። ይህን የብዙ ሰዎችን ህይወት እንዳበላሸው ማወቅ አለብህ። የእሷን ብቻ አይደለም፣ የኔም ብቻ አይደለም። የእሷን ቤተሰቦችም፣ የኔም ቤተሰቦች፣ ጓደኞቼ፣ በጣም ብዙ በእኔን አንተ ተስፋ ያደረጉ ሰዎች በሙሉ ነው የተሰማቸው። ኦኬ፣ ይሄ ነገር ማሰብ አለበት እኮ አሁን አንተ ሁሌ እየተቀለሳለስክ ምናምን ጨዋ ለመምሰል አይደለ? የሰራውን ስራ ግን በተግባር ነው እያደረግክ ያለው። በተግባርንማ አልበልጥህም። እኔ በዚህ ፍጥነት ላይ ሁሉ ነገር ኮንግራ፣ በጣም በጣም ይህ ነገሮች እንደዚህ ይፈጥራሉ ወይ ደግሞ እንደዚህ ነገር ይፈጠራል ብዬ አይደለም። እሺ፣ ምንድነው መፍትሄው? ምንድነው እዛ ህይወት ጀምራል እንታው በቃ እዚህ ጋር ይቅርታ እያልክ የማይሆን ተስፋ እየሰጠኝ በቴክስት፣ በስልክ ምናምን ሌላ ነገር ውስጥ እንድገባ እያደረከኝ አይደል? አይደለም ነው እነሱ የማያውቁት ነገር እናንተ የምናውቀው በጣም ብዙ ነገሮች። ልክ ነሽ አደለ? ነገር ይፈጠራል ብዬ አንተ ሁልጊዜ ትክክል ነህ። ሁልጊዜ ቅባት ነው የምትቀባኝ፣ ውስጡን ግን ውስጡ የምታረጋቸው ነገሮች እኮ ከአሁን በኋላ መፍትሄው ምንድን ነው አንተ ያመጣኸው መዘዝ ራስ መወጣት ይችላል። የእኔን ህይወት ለኔ ተው፣ እኔን ጎዳ፣ እኔ የፈለግኩትን ነገር ላድርግ። እሱ እንጂ እንትጉጃ አልፈልግም። ገባሽ አይደለም? ለዛ ነገር ያደረግከው ለዛ ነው ያስረገዝከው፣ አይደለም ለዛ ነው ያለው ነው የጀመርከው። ለዛ ነው ለኔ ስለምታስብልኝና በጣም ስለምትጨነቅልኝ፣ ለያ ቦታ ሄደክ፣ ህይወት መሰረትክ። ይሄ ማለት እንግዲህ አንተ ለኔ እየተጨነቅክ ነው።

በቃ በማህላ ነገር ተፈጠረ። እንኳን ደስ አለሽ። እንዴት አልነበር? እንኳን ደስ አለሽ ዳኒ። ሰው ነገሩን፣ አታብዘው። እኔ ጥፋተኛ ለምድናኔ፣ ጥፋተኛ ነኝ። አንቺ ነሽ፣ ምክንያቱም በማንም ምክንያት አለም እንደዚህ አይነት ነገር ውስጥ የገባት ገባሽ አይደለ? አሁን ላይ በደለኛ እኔ ነኝ። ሁላችሁ ለበደልኳችሁ እኔ ተጠያቂ ነኝ። አንድ ጥፋት እኮ ነው ያጠፋሁት። ዘላለም ዘላለም እያዳንከኝ፣ ከዛ ህመም እየሰጠኝ እያዳንከኝ። አንቺ አንድ ያጠፋሽው ጥፋት ነው እኔን ዋጋ የሚያስከፍለኝ ገባሽ። ስለዚህ ሰው አይደለህም ዳኒ፣ ሰው አይደለህም። ሁልጊዜ የእኔን ህይወት እያበላሸ፣ ምክንያቱ ደግሞ እኔን አረጋኛለሁ። የኔን ህይወት የተበላሸው የሱን አንተ የተበላሸው ታዲያ እንዴ? አንተማ ትዳርህን መሰረትክ እኮ ትዳርህን መሰረትክ እኮ ትዳርህን መሰረትክ ልጅ ልትወልድ ነው፣ እንኳን ደስ አለህ። ሌላ ምን ምን አለ ታዲያ? ሌላ ምን ቀረ እንዴ? የራስን ህይወት አስተካከልክ፣ ቀለበት አደረግክ፣ አርግዛለች። አሁን ማድን ላርጋሹ ልትጋቡ ነው። ደስ ይለኛል፣ ደስ ይለኛል፣ ግን ዳግመው ወደ ህይወቴ እንዳትመጣ እንዳትመጣ ሁልጊዜ ለአንተ ጥፋት ታውቃሽ እኔ ነኝ አይደለ? ስትወልድም እኔ ነኝ አይደለ? ሚስትህም ስታረግ እኔ ጥፋት ነው፣ ሁሉ ነገር እኔ ጥፋት ነው አይደለ? ዘላለም እኔ ጥፋተኛ አይደል? የምታደርገኝ በጣም አንተ ውሻ ነው። ማን ነው ጥፋተኛ? ማን ነው? ዘኔ ነው ተከተተኝ አንቺ ኩልሽ ለዚህ አንድ ስህተት ብቻ ነው የሰራሁት። ለዛ ደግሞ ይቅርታ ጠይቀሃለሁ። አንተ አንተ ነው የማይገባ አይገባህም አንተ ይኸውላችሁ፣ አሁን ሌላ ነገር መናገር አልፈልግም። ቴንክ ዩ ስለነበረን ነገር እየጠራችሁ። ሌላ ሜሪ፣ የራስሽን ነገር ብቻ ለዛ ነው ዝም ያልኩት። እኛንም አንድ ያደረኩት ዛሬ ምንም በሱ ሳይዳ አይደለም። ለዛ ነው ዝም ያልኩት። እሺ ትክክል ስለሆንሽ ነው ምንም ያልመለስኩት። በማንም ሳይዳ አይደለም። ትክክል ስለሆንሽ ነው ፀጥ ያልኩት። እኛ ጀስት ይኸውልሽ፣ እዚህ ጋር ሀሳብ ነው። ቆይ የምመልሰው የማስረዳውም ነገር የለም። ትክክል ስለሆንሽ ግን በዚህ ስሜት አትሁን። አንድ እራስሽ ትጎጃለሽ። እራስሽን ማጠንከር አለብሽ። ህመሙስ መግባት የለብሽም። እያመመሽ ነው፣ ከዛ አንፃር ነው እንደ ሴት ትክክል ነው ያወራሽው ነገር። እኔ ስህተት ስለሆነ ነው እያንዳንዱ ነገር አፌን ዘግቼ ጸጥ ያልኩት። ስለዚህ ወደ መፍትሄ ነው መሄድ ያለብን። እዛም ጋር ደግሞ አሁን ያቺ ልጅ ደግሞ ፋሚሊ ስህተት ነው አይደለም። በጣም አይደለም። የገባበት ነገር ስህተት ነው። ደግሞ አንተ ለሆነ ነገር በሙሉ ተጠያቂ ሆኜ ነኝ። ገባሽ? አንድ ዛሬ እያወራን እንኳን ለሳልሽ፣ አሁን ላገባ ነው ልወልድ ነው፣ ግን ፍላጎቴ አልነበረም። እሺ ፍላጎቴ ከአንቺ ጋር መሆን ነበረ ቆይ አንተ ዳኒ! ኧረ ቆይ በእናትህ! አንተ ደግሞ ዳኒ፣ አቶ ጨራሽ እያንዳንዱ የሆንኳቸው ነገሮች በሙሉ በአንቺ ምክንያት ነው።

በምን አስበው እሺ ነው በጣም መፍትሄ የለውም። እንኳን ደስ አለሽ። መመላለሱ አልፈልገውም። እንኳን ደስ አለሽ። ምንም መፍትሄ የለም። ገባሽ አይደለ? እያንዳንዱ የሆነው ነገር ደግሞ በአንቺ ምክንያት ነው። የኔ ህይወት ሌላ ሴት ማግባት ሌላ ሴት ድ አልነበረም፣ ህልሜ። ገባሽ አይደለ? ያ አልነበርም። ይህን ትናንትና፣ ግን ሜዳ ላይ ማንም ስልኩ ፍቅሩ መናገር ይችላል፣ ማሳየት ነው አይችልም። እንዳንተ አይነቱ ወንድ ደግሞ ፍቅር መናገር እንጂ ተስፋ መስጠት እንጂ መኖር አይችልም።

ግን ይሁን ልጅ፣ በቃ በዛ ሰዓት ላይ ነገሮቹ ተደራርበው ተፋጥነው ነው እዚህ ደረጃ ሊደርሱት። እሱም አስቦበት አይደለም ይሄ ሆን ብሎ

መንፈስሽን፣ መንፈስሽን አንድ ረገል ልንገርሽ። እኔ አሁን እስካሁን ያወራሽን ወሬ ሰምትሻለሁ። መንፈስሽን አድሽ። በመጀመሪያ ደረጃ አንድ ረገል ልንገርሽ፣ እንደ ሴት እሷን ጥሎ አንቺ ጋር ቢመጣ ስተት ነው። ለእኔ ለእኔ ስተት ነው። ለምን ይሄን እንደምልሽ ታውቂያለሽ? ነገ ጧትም ደግሞ አንቺን ጥሎ እሷ ጋር እንደሚሄድ ስለምታውቂ ሴት፣ መፍትሄው ምንድን ነው? እጅ ልጅ ነው የያዘችው አሁን የናንተ አጓጉል ቀልድ እኛንም እንደ ህፃን አጉል ማይሆን ነገር ውስጥ ከተታችሁ። እኔ ምን አለ እዚህ ነገር ውስጥ ባል ነው ባል ገባ። ፍሬንድሺፑ በጣም እንትን ያላችሁት ነው ማለት። አሁን እናንተ ማትደማመጡና ማትግባቡና ወደ ሶሉሽን ማንሄድ ከሆነ ምንድን ነው ጥቅማቸው? እኔ አንቺ ቆመን ልናያችሁ ነው። እንደዚህ ጋር አታዳምጡን። ምን እናድርግ ነው እሱ የጠራ ነው። ምን እናድርግ እንድንወያይበት ነው። ገባሽ? የኛ ሀሳብ ብቻ ሳይሆን የእናንተንም ሀሳብ ፈልገን ነው በቃ። ስለዚህ አሁን አንዴ እየተደማመጥን እናውራ፣ እንነጋገር። ይህ መጫጫሁም ሌላ ሌላ ነገሮች መግባቱም ትክክል አይደለም። ብዙ ሞክረናል።

በጣም ደስ ስላለኝ ነው። ቆይ ምን አለ መሰለሽ ትንሽ ትልቅ ለማድረግ መከራ አንተ ትበላለህ። ለምን ስህተት ወደ ፖይንት በቃ እዚህ ጋር ስህተታችን ታውት በቃ የሆነ ተፈጥሯል። አሁን ልጅ ማየትና ማግኘት አልፈልግም

ምን አልፈልግም? ምን ምን እኔ ልንገራችሁ፣ አሁን እዚህ ጋር ጥፋተኛ እኔ ነኝ። የገባሁበትም ነገሮች በጣም ከባድ ናቸው። በቃ ትፈልገኛለህ፣ አትፈልገኝም፣ አትፈልገኝም ማለት ነው ነገር አረጋለሁ ምንድን ነው ልልሽ እኮ ምንድን ነው የፈለግሽው ምን እንድልሽ ነው የፈለግሽው እሷም ትፈልግሃለች ስማ ቪዲዮውን ካየችው በኋላ በስልክ ያለችኝ እኔ እኔ የምንለፋው እኮ ይሄን ሁሉ እኮ የተራመድነው እኮ የሁለታችሁን የውስጣችሁን ነገር ስለምናውቅ ነው ገባህ ነገር ግን እዚህ ጋር ደግሞ የተጠራ ነገር ስላለ እሺ ስለ ልጅቷም እያሰባችሁ እኔ አላቅም። እሷ ናት መሰለኝ ስልክ የሰጠችው። እሱ ጋርና እኔ ጋር ነው የተደወለ። ሽምግልና መላክ አለበት ወደ ሰርግ መሄድ ይፈልጋሉ። ልጃቸውን ከነክብረ ንጽህና ስለሆነ ያገኛት የአንዳንዱን ነገር በቃ ሌላ ታሪክ አድርገውታል። መፍትሄው የሚሆነው ደግሳችሁ ይዳራችሁ ደግሳችሁ ቀለበት እንዲያደርግ ያደረጋችሁ እናንተ ናችሁ። ገባህ? አሁን እኔ እዚህ የመጣሁትም ምንድን ነው መፍትሄው

ከነ ክብርሽ አላገኘሁሽም አልኳት። እኔ ፅጌ እኔ እንደዛ የሚል ቃል አልወጣኝ። እሏት ስለገባች ነው። ዳኒ ዳኒ ምንም ነው፣ በቃ ለማስታረቅ የማይሆኑ የማይግባቡ ሰዎችን ለማግባባት መሞከር እንደዛ የሚከብድ ነገር የለም። አረ እግዚአብሔር ሆይ፣ አረ ምንድነው የምናረገው? አረ በኛ በኛ ጥም ይቻል አይደለም። አልገባኝም ብታጅራ እና ብርሽ ጋር ምናምን እዛ እኔ ምን አውቃለሁ? ምን መፍትሄ ይኖራል እዛ? ማለት እኔ ግራ ቢገባኝ እኮ ነው። አሁን ግራ ይገባኝ ይገባኝች። ዳኒ አሁን ማንን ሊመርጥ ነው? ነው ኤፍሶንን ሊተዋት ነው? እኔ ግራ ገብተኛ ልጅ። አንዳንዱ ነገር ለማንኛውም፣ ጽጌ የምናስረዳት ይሻላል። ለዳኒ ቀላል ነው። ጽጌን እናስረዳት። ጽጌን አግባባት። እግዚአብሔር